በአማራ ክልል ያለው የተራዘመ ግጭት በርካታ ሰብአዊና ቁሳዊ ውድመትን አስከትሏል። አሁን ላይ በተሰሩ የሰላም ማስከበር ስራዎች የክልሉ ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱን የክልሉ ሰላምና ጸጥታ ቢሮው ገልጿል። ዘላቂ ሰላምን ለማረጋገጥ በየደረጃው ያለው ሕዝብ የበኩሉን ድርሻ አጠናክሎ ሊቀጥል እንደሚገባም ተጠይቋል። ካሳው መንጌ በትንታኔ ተመልክቶታል። ከቅርብ ጊዜያት ወዲህ በሀገሪቱ አንዳንድ አካባቢዎች የሚፈጠሩ ግጭቶች ያንድ ወገን ፍላጎት ብቻ የሚንጸባረቅባቸው ችግሮችን በውይይትና በንግግር ከመፍታት ይልቅ በኃይል ለመፍታት መሞከር እየተለመደ መጧል። ዳሩ ግን ይህ አካሄድ ሀገርና ህዝብን ከመጉዳት ያለፈ ለህዝቡ አንዳች ጠቀሜታ እንደሌለውና ህዝቡ የሚያነሳቸውን ጥያቄዎችም አንዳቸውንም ቢሆን የሚፈታ አለመሆኑን በአማራ ክልል ካለው ጦርነት መረዳት ይቻላል። ብሪታንያዊው የዴቨሎፕመንት ኢኮኖሚክስ ምሁሩ ፕሮፌሰር ሰር ፓውል ኮልድ ድሃ ሀገራት በድህነታቸው እንዲቀጥሉ ካደረጋቸው የልማት ወጥመዶች መካከል አንዱ የግጭት ወጥመድ እንደሆነ ይገልጻል። የእርስ በርስ ግጭት እየተራዘመ በመሄድ በህዝብ ጥቅም ላይ እየነገዱ ከግጭት የሚያተርፉ አካላት እየበረከቱ ስለሚመጡ ለቀጣይ ሌላ ግጭት መፈጠር በር ይከፍታልም ሉ። የአማራ ክልል የሰላምና የጸጥታ ችግር ወራትን አልፎ ሁለት ዓመታትን ተሻግሮ የክልሉን ህዝብ ለዘርፈ ብዙ ችግሮች ዳርጎታል። ይህ ደግሞ ህብረተሰቡን በእጅጉ እያማረረ ይገኛል። በጣም ተሰቅቀና ያለ ነው። ተቸግረና ያለ ነው። የችግርን ምክንያት እንዴት ነው? ጨስ እየተገደለ ነው። ቀን ተዋልኩበት ቤት ማታ ልጆችን እየወጥች ተባህር ዛፍ ነው ማድረው። ነገ እንዳንል ተከልክለናል። ልጆቻችን ትምህርት ቤት እንዳይውሉ ትምህርት ቤት እንኳ ሄደው ደርሰው ሲመጡ በሰላም ይመጣሉ አይመጡም? ልጆቻችን ጥበቃ ነው። ምን ብሎ የምናድረው ልማት ናፍቆናል እኛ ማለት ነው። የሞተ ዘመድ መቅበር አቅቶናል። የታመመ ዘመድ ልጅ መጠየቅ አቅቶናል። ስለዚህ ልደርሱልን፣ ልታግዙን ይገባል። የነገ አገር ተረካቢ ወጣቶች በእርስ በርስ ግጭቱ ክቡር የሆነው ህይወታቸውን እያጡ የገንዛ ህዝባቸውንም እንግልትና ስቃይ እያበዙ ሁለት ዓመታትን ተሻገርን። ነገር ግን በዚህ ግጭት ማን ተጠቀመ? ምንስ ውጤት መጣ ቢባል መልሱ ህዝብን ማሰቃየትና የክልሉን ተወዳዳሪነትና ልማት ወደኋላ ከመጎተት ውጭ ምንም ነው። ወጣቶች በዚህ ግጭት ግንባር ቀደም ሰለባ ናቸው። ነጋቸውን በሚሰሩበት ዛሬ ላይ እንደዚህ አይነት የተራዘመ ግጭት ውስጥ መቆየት ጉዳቱ ዘርፈ ብዙ ነው። የተራዘመ ግጭቱ ይቆም ዘንድ ህብረተሰቡም በነፃነት ወጥቶ ይገባና ሰርቶ ይለወጥ ዘንድ ማህበረሰቡ የሰላም ማስከበር ስራውን በሚችለው ሁሉ እንደሚያግዝ በተደጋጋሚ ይገልጻል። እናንተም ጠበቅ በሉ ከእኛ መሀል ያለውንም እኛ በራሳችን እያረምነ መስተካከል ታለብኝ። መጀመሪያ እኔ መዳን አለብኝ ሰውን ማድን ብዬ እንትን ሳል። አለበለዚያ ወዲህና ወዲህ ስንወናወን ግን ያላወቁት ህጻናቶች ሚማሩት ህጻናቶች ከትምህርት ቤት እየቀሩ ነው። ተገቢያ እየቀሩ ነው። አሁን ገቢያ የለም። ዛሬ ነገ ሳትሉ የሰላም የሰላም ጦት ችግሩ በሰላማዊ መንገድ በውይይት እንዲፈታ ተደጋጋሚ ውይይቶችና ኑ ስለ ሰላም በሰላም እንወያይ የሚሉ ጥሪዎች በመንግስት በኩል ተደጋግሞ ተስተጋብተዋል። ህዝቡም ችግሮችን በውይይት ለመፍታት ታጠቁ ኃይሎች ወደ ሰላም እንዲመጡ ብዙ ጥሯል። ውጤቱ በተፈለገው ልክ ባይሆንም ቅሉ የሰላም ጥሪውን የተቀበሉ በርካታ ኃይሎች ወደ ሰላም ተመልሰዋል። አሁን ላይ በክልሉ አንጻራዊ ሰላም መኖሩንም የክልሉ ሰላምና ጸጥታ ቢሮ ገልጸዋል። የአማራ ክልል የጸጥታ ሁኔታ ከፍተኛ የሆነ መሻሻል የሚታይበት ነው። በተጨባጭም አሁን ያለው እንቅስቃሴ የጠላት እንቅስቃሴ እየተገደበ የኛ የማድረግ አቅም እየጨመረ ያለበት ሁኔታ ስለሆነ ድሮ ከነበረው በጣም በከፍተኛ ደረጃ የተሻሻለ ነው ማለት ይቻላል። በክልሉ ዘላቂ ሰላምን ለማረጋገጥ ከመንግስት ሚና ባለፈ ህብረተሰቡ የድርሻውን ሊወጣ እንደሚገባም ተጠይቋል። የሰላም ባለቤት ህዝብ ነው። ህዝብ ከደገፈ ሰላም ማረጋገጥ እንችላለን የማይሆነውን አይሆንም ካለ የማይመስለውን ከተቃወመ ህግን የሚጥሱ ሰዎችን ከተቃወመ እና ካወገዘ በዛ ደረጃ ህብረተሰቡ ከደገፈን ለውጥ ማምጣት እንችላለን መንግስት የማይተካ ሚና አለው የሰላም ጥሪ ባለፈው አቅርቧል የሰላም ጥሪው ቀጣይነት አለው አሁንም እንደተከፈተ ነው እኛ ችግሩን እንፈታለን ብለን የምናስበው በውይይትና በምክክር ነው በኃይል እንፈታዋለን ብለን አላሰብንም። ስለዚህ የሰላም በሮች ክፍት ናቸው። በሰላም ዙሪያ የሚሰሩ አካላት፣ የሃይማኖት ተቋማትና የሀገር ሽማግሌዎችም ችግሮች በውይይት እንዲፈቱና ሰላም እንዲሰፍን ሚናቸው ከፍ ያለ ነው። የሰላም ዋጋው ከሁሉም በላይ ስለሆነ ሰላምን ለማረጋገጥ የማይጓዙት ርቀት፣ የማይወጡት ዳገት፣ የማያልፉት አስቸጋሪ ሁኔታዎች ሁሉ አይኖሩም። ዛሬም ቢረፍድም አልመሸምና ለክልሉ ዘላቂ ሰላም መረጋገጥ ሁሉም የድርሻው ሊወጣ ይገባል፤ መልእክታችን ነው።